የእውነት ነው የምላችሁ፣ እጅግ በጣም ያሳዝናል። የዚች አሳዛኝ እህታችን ታሪክ ሲሰማ እጅግ በጣም ነው ያዘንኩት። የሴት ልጅ መከራ ምን ያህል ብዙ እንደሆነ ጨምሮ የተረዳሁት። ይህን አሳዛኝ ታሪክ በአጭሩ ልንገራችሁ። የእናንተ እርዳታ ስለሚያስፈልጋት፣ ታዲያ እናንተም ይህንን ቪዲዮ ለደጋጎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። በምስሉ ላይ የምትመለከቷት እህታችን ብርቱካን ተመስገን ትባላለች። ስሜ ብርቱካን እባላለሁ። ተወልጄ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድን ነው የተደረገው አያቴ ጋር እንዳድግ ቆየው ከልጅነቷ ጀምሮ በአሳዳጊ ነበር ያደገችው። እናም መከራ ማየት የጀመረችው ገና በልጅነቷ ነበር ማለት ነው። ችግርና ፈተና ያጠነከራልና ትምህርቷን ጎብዛ ተምራ ስለነበር የማለፊያ ነጥብ 12ኛ ክፍል 392 በማምጣት ወደ ዩኒቨርሲቲ ታመራ። ስራው እየያዘኝ ትምህርቱም እየያዘኝ እየከበደኝ ሲመጣ ስራዬን ሌሊት ሙሉ ስሰራ አልተኛም ነበር። ያረሳት ነበር ዩኒቨርሲቲ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ፣ በቃ እነሱ ራሱን አበረታታት ጀመሩ። አይዞች፣ ኢቭን ደፍተር፣ እስክርቶም፣ የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ።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 ለከ ውስጥም ውጭ የሚተኩሱ የነበሩት እነሱናረዋል። ውጭ ላይ ስንሄድ ምንም የትጥቅ ልብስ አልለበሱ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንደ ህይወታችን ማትረፍ አትፈልጉም ሲለን፣ እሺ ብለን ታርጋገመን ሰው ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርዊዘው ሄዱ። እየከለሉ እየከለሉ ሄዱ። ምንድን ነው ወደ ጫካው ስንደርስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድን ነው? አይናቸው ብቻ እንድትታይ፣ ነገር ግን ሌላ አካላቸው የትንትን ነው፣ ሙሉ ብረት ነገር ነው። ስንገባ ምንድን ነው ኖርማል ወታደር ነበረ፣ ግን እኔ ምን ዞ ላይ እየቀየሩን፣ ምን ሰዓት እንደቀየሩ አላየናቸውም። ከዛ እየሄርን እየሄርን እያለ ጫካ ስንጀምር፣ መኪናውን ከዚህ በኋላ መኪናን መግባት አይችልም ውረዱ። በእግራችን ዱብ ዱብ እያለነው ምን ሄዳል ልክ በእግራችን እየሄርን እያለ እንትን የአይናቸው ብቻ እንድትታይ ሌላቸውን ሸፈኑ እና ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን ሲሉት እንዲህ እንዲ እንደሱ ቀጥ ቀጥ ያለ ነው። እንሄዳለን፣ እንሄዳለን፣ እንሄዳለን፣ መንገዱ አያልቅም። ስድስት ሰዓት ፈጀብን።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 ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችን እንዘፈዝፍና ልብሳችን እየጨመቅነው ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥነው ምንጠጣ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 ሙሉ ልብሳችን እናወልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን ነው ታኛ ለኝ ታኛው፣ ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድ ነው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 ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለት ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ፀጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበራ። በዚህ የሚሰለትላሉ እንደምላጭ አይነት ነገር ይዘዋል። ይህ ሁሉ ትልትል ነው። ይህን ማህጸኔ ከተጨቀጨቀ በኋላ ምንም አላስታውስም። የት ትጣል ምንሆን ግን ምንድነው በስድስተኛ ቀን ቀና ብይን ስስል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተሬ ትላለች። በቃ ከሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብሴን ሙልጭ አርጌ አውልቄ አሰርኩት ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድነው ነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየተላቀስ ርያል በቃ እርቃንሽን ሆነሽ በጣም የሚያሳዝነው ቁምጣ ነበረች። ቁምጣ አይን ደሞ አያላስ ለብሰኛ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለብስኳት የለብስኳት አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር። የለብስኳት ልብስ በቁምጣ የመከለ ማሰር አልቻልኩም። አውልቄ ሁሉ ሞክሬዋለሁ። ሙሉ ደም ማለት ነው። ከዚያ እሱ አሰርኩና እየወጥትኩ እየወጥትኩ ስል ነገሩ ይመጣሉ፣ በሰዓቱ ማለት ነው። ከዚያ እንዲህ እያንዘላዘሉ እንትን ብላ እንደዚህ ተሸክመ እያንዘላዘሉ ይዘዋት ይሄዳሉ። ይዘዋት ሲሄዱ እኔ አልሰማም እንትን አልልም፣ በቃ እንደ አንቺንስ ስሚ አንቺንስ ገላገ ተገኘ ብላኝ ብለኝ ደህል ብዬ ረ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

ሲደ ኢንፌክሽንም ፈጥሯል መሰለው ያው ብዙ ቀን ስለቆየሁ ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጠሉኝ ምንድን ነው ወደ የት ሊሄድ? በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ያርኩኝ የማርያም ቀን ነው። ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ ስል ቅድስተ ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኝ ሊያምሳ ብር ሀምሳ ብር ተሰጠች። በኋላ ምን ፈለገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ ኮሌጅ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው። እንዴት ላድርግ፣ እንዴት ልሄድ ብለሽ አልኳት የት ሊሄድ ብለሽ ስላት፣ አይ እንደዚህ ማ ከሆነ ከኒል እንትን ጤና ጣቢያ እንወሰደች ብሎ ጤና ጣቢያ ሲሄድ የምጥ መርፍ የሰጡ ስሻ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑ ላያጥበው መጠቦ ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ። እባክሽ አስገብኝ ስላት ከጎነሽና አለን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 ያው እነዚህን ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። የምበላው የምጠጣው የለም። የምታየው ነው ደረቅ ሽሮ ነው። አሁን ቅድም ደውም ሳዘጋጅ ነበር። ቆይ ሽሮ እዚህ አለኝ ዘርዝፌ ነው ያዘፍዝፍ ነው ስለቆየው ቅድም ነው እናንተ ቀረጻ እላት እያዘገጃጃችሁ ያለ የዘፈዘፍ ማለት ነው። ዝስፉ ቃለ በኋላ ለልጄ ምንድን ነው ፍትፍት አድርጌ እኔ የምበላታለው እሱ የሚበላት ይችን ነው። እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ይሁን ያለበት ቤት ስፖንሰር የአንድ ወር ከፍሎልኝ ነው የሄደ። ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው። የሆነ ነገር ሆነ የልጃውን ወደ ሶስት ወር አለፈው እርሷን እንድንኮታጠበ ማለት ነው። መታጠቢያ ሰዓት የለም ብቻ ቃላት የለኝም። እና በቃ የድረሱልኝ ምን አንድ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ነት ለምን ነገር በጣም እያራበኝ ነው። በቃ ራበኛል ጀርሞ ብርቱካን ኢትዮጵያውያን ትምህርቴን መከታተል እፈልጋለሁ። ታማሚ ልጅ አለኝ። እኔም የልብ ታማሚ ነኝ። እናንት ደጋግ የሀገሬ ልጆች እርዱኝ፣ ድረሱልኝ፣ ማንም ምንም ዘመድ የለኝም እያለች ትገኛል። ጤናሽ እንዴት ነው? ህክምና በጣም ያስፈልገኛል። ከህክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ ሁን ምፈልጋለሁ በጤንነቴ የሚከታተለኝ እና በቃ ትምህርቴን ነው የማማር የምፈልገው። ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ዝም በጎን አይኑን እያየሁ እየተጫወትኩ አብሬ እንደ እናት እንደ አባት እንደወንድም ከጎን ይሁንልኝ። ስማር ኩይ ታበንዳ እንደያገኙ የተሻለ ህይወት እንድደርስ ነው የምፈልገው ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ግራይ ድጋፍ ነው፣ የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ ዓመት የቤት ግራይ ይሸፍንልሻል። ሌላ እንግዲህ እኔም በጣም ተርቤያለሁ ልጄንም ለማጥባት ደግሞ መብላት አለብኝ ካልበላሁ ደግሞ ወተት የለም ጡቴ ብለሻል እውነት ነው እናት ስንሆን ደግሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ የቤት ይሸፍንልሻል ከቤት ኪራይ እና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽ ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉን ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የህክምና ድጋፍ ያስፈልጋታል። በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁ እንድታደርጉ እንላለን። እኛም እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን፣ ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኟ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኤቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። ነገ ነገ ወደ ደግሞ የእኔ ህይወት ተሳክቶ የእኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን እኛ የአዲስ ምዕራፍ ሰዓታችን ይህን ይመስል ነበረ። እሁድም በኢቢኤስ ይቀጥላል። መልካም